ይመጣ እንዴት ነው? ጤና ይስጥልኝ። ሰላም ደህና ነህ? እግዚአብሔር ይመስገን። በጣም ነው። አመሰግናለሁ። ከየት ነው? እኔ ከደቡብ ደቡብ ኢትዮጵያ ወላይታ ነው፣ ሀላባ ነኝ። አዎ የሀላባ ልጅ ቆንጅዬ። አዎ የሀላባ። በጣም አመሰግናለሁ ስለመጣችሁ በእኛ ቤት። ማናቸው አብረውሽ ያሉ ሰዎች? አብሮኝ ያለው ልብስ ቤት ነው ያለው። እስኪ ልብስን አስተዋውቅላቸው። የት ሀገር ነው የምትኖረው? ዱባይ ነው የምኖረው። ኦ ዱባይ። ሀላባ ሀላባ ካላባ ነው። ሺዝ ሶ ቢዩቲፉል አዶራብል። እሱ ባች ልገኘው ዱባይ ነው። እስኪ አሳይ ቦታሽን እና ምን አካባቢ የሚያምሩ ዲዛይን አለ የሚፈልጉት ነገር አዩ። ተነስተሽ አስተዋውቂ፣ ተነስተሽ አስተዋውቂ። መርሃባ መርሃባ። ባያጫ። እሺ እሺ። በጣም ጥሩ ሀላባ ሙስሊም አለው። ሀላባ እኮ እንዳለ ሙስሊም ነው፣ እንዳለ ሙስሊም የሙስሊም ሀገር ነው ሀላባ። ከምባታና ሀዲያ አብዛኛው ክርስቲያን ነው፣ ሀላባ ግን ሙስሊም ነው። አዎ ቁሊቶስ፣ ቁሊቶ፣ ሀላባ ቁሊቶ እኮ ነው ዋናው፣ ከተማ ቁሊቶ ነው የሚባለው ከተማው። ቁሊቶስ እንደ ክርስቲያን ምናምን የለም የኔ፣ በቃ ከሌላ ሀገር መጥቶ የሚኖሩት አሉ ክርስቲያን ከሌላ ሀገር ማለት ከየት? ከሌላ ሀገር መቶ በ ከወለይታ ከ ከምባታ ከምን መቶ የሚኖሩት አይደለም። ከሌላ ሀገር ነው የምትሉት? ወለይታ እና ከምባታውን ግን እኮ ከምባታ እና ሀላባ አንድ ናቸው እኮ ቋንቋቸው። ታቀለ ሞታ እና እንደ ክርስትና እና እስላሞ ናቸው። ምን አ በቃ እነሱ ተለያየ ተለያየ ሃይማኖታቸው። አው እነሱ ሃይማኖቶች አብዛኛው ክርስቲን ነው የሚበዛው፣ ኦርቶዶክስ። በጣም አመሰግናለሁ። እንኳን አባቶች ቀን ያለ ዎች እኔ እኳይ ቀን ምናምን አላውቀውም ነበር። ልጆች ሰርፕራይዝ ነው። ቅድም ፎቶ ሰርፕራይዝ ለምነት በጣም ምን እንዴ! እና ልጋብዝ እና እንጋብዛለን። ሞጣ ዘይርን እንግዲህ ምንድነው የምትጋብዙኝ? የዱባይ ሰዎች የምትፈልገው ነገር እኛ እንጋብዛለን። የምትፈልገው ነገር ማሻላ ማሻላ። በጣም እናመሰግናለሁ። በጣም በጣም ሰላሙ ኦኬ። አላ አላ። ሞጣዬ ዱባይ ነው የምትኖሪው? አ በቃ የዱባይ ሰዎችን ታዲያ። አሁን እኛ ለነፃነታችን ብዙ ትግል እያደረግን ነው። ለትግላችን ገንዘብ ያስፈልጋል። ስለዚህ የዱባይ እህቶቻችን ብሰበስቢያቸው ከምስጌ ጋር ምን ምን ታስቢያለሽ? ደስ ይለኛል። በጣም ጥሩ። ዱባይ ስንት አመት ቆየች ቆየሽ? አርማ ስንት አመት ስምንት አመት። አንቺማ ያው የዱባይ ሰው ነሽ። አረብኛ በደንብ ትችያለሽ? አረብኛ ብዙ አልችልም፣ እሞክራለሁ ማለት። እንዴት ነው መግባባት የምትችልታል? በእንግሊዘኛ። ኦ እንግሊዘኛ ትናገሪያለሽ። በጣም ጥሩ። እንኳን ደህና መጣሽ። እንዴ ንቅሳትሽ ትንሽ ደብዝዟል፣ አስጠፋሽው? አረ ግደለኝ፣ እንዴ ግደላይ ማለት አላስተፋ ማለት። በጣም ጥሩ ስለመጣሽ ደስ ብሎናል። እንታሰላልፊ መልእክት አለ። እስኪ ዱባይ ያላችሁ እህቶች ወንድሞች፣ ምስጋናው ሩሃማንና ባለዝናሯን እስኪ አግኟቸው፣ እርዳታ እንረዳለን። ሞጣ ለትግላችን ለአማራው፣ እንደዚህ ለቆሰሩ እየተዋጉ የዝናብ ልብስ ምናምን ያስፈልጋቸዋል፣ ለእውነተኛ ፋኖዎች ስለዚህ ትግላችን እስካሁን አልቆመም። ግን ጊዜው አሁን ነው። ይህን ጊዜ ካልተጠቀምን ሁለቱ ትግሎች ተጠናክረው ከመጡ በኋላ እኛም ፖለቲካ እናቆማለን። ምንም የአማራውን ማለቅ ዝም ብለን ቁጭ ብለን እንደ ቴሌቪዥን መመልከት ነው። ስለዚህ ትቀባጥሩ የነበራችሁ ሞጣ፣ እባክህ ሚዲያ ከፍታለን አንተ ካልክ እኛ እናዋጣለን የምትሉ ሰዎች ጎፈንድሚ ተከፍቷል። የአረብ ሀገር ሰዎች ጎፈንድሚ አይችሉም፣ ግን አሜሪካ ጋር ካሉ ወዳጆቻቸው ጋር እየተነጋገሩ አሜሪካ ያለ ገንዘብ እያስገባችሁላቸው እነሱ ደግሞ ወደ ኢትዮጵያ ሊልኩ ይችላሉ። እና እሺ ስላርሽን በጣም እናመሰግናለን። ስልክሽን በውስጥ መስመር አስቀምጭ፣ ቴሌግራም ቻናል ላይ ምንድነው፣ ዋትስአፕ ላይ እናስገባሻለን። እሺ ፍቃደኛ ነሽ? አስቀምጥልሻለሁ። አዎ፣ እናወራለን። በጣም ጥሩ መልዕክት አለሽ፣ ተናገሪ እስኪ ቀጥይ። እንኳን ለአባቶች ቀን አደረሳችሁ። መላው አባት የሆናችሁ ሁሉ አባቴን በጣም ስለምሆን፣ አባት የሆናችሁ ሁሉ እንኳን አደረሳችሁ። ሁልጊዜ ስለ እናት ነው የሚዘከረው የሚነገረውና፣ ግን ለአባቶች እንደእናትም እንደ አባትም ያሳደጉ አባቶች ስላሉ ለእነሱ ክብር ይገባቸዋል። ይሄን ነው የምችለው። ሁለተኛ ደግሞ የጠፋ አርቲስቶችን የምታመጣበት መንገድ በጣም ነው የሚመቸኝ። ለምናገር በጣም ማለት ነው፣ በጣም ነው ማደንቅ። ዛቤሩ ሁሉም የራሳቸውን ነው እየመጡ ኢቨን እንኳን የነቀሳቱ አብዮት እንኳን የተቀሰቀሰ የተነሳ በአንተ ቤት ነው ወይ ክሬዲትህን ማሳጣት አልፈልግም። እና በጣም ማደንቁ ያጣቀለ እናደርጋለን። እንረዳለን። በጣም ሰው የሚረዳ እስካለ ድረስ እንረዳቸዋለን። ነፃነታችን ግን መቅደም አለበት። ነፃነታችን ብናረጋግጥ፣ አሁን ጠላቶች የአማራ ጠላቶች ተባብረው በጣም ሀያ አራት ሰዓት እየሰሩ ነው። ጫፍ ላይ ደርሰዋል። እነሱ እስከሰሩ ድረስ ደግሞ እኛ ደግሞ በምጽት አማራ በኩል እንስራ ነው ቀድመናቸው ለመግባት እንችላለን። ያንን እኔ ቃል እገባለሁ። ሀምሳ ስልሳ ሺ ዶላር ብቻ ነው የምንፈልገው። ሌላው በድሮን የተመቱ በጣም የሚያሳዝኑ እናቶች አባቷ ሙቶባት እና እናቷ ሙቶባቸው አምስት ዓመት ዝም ብሎ ሁለት ዓመት እዚያው ቤት ውስጥ የተገኙ አሉ። እሳቱ ሁሉ ተቃጥሎ ቤቱ የተረፉ ህፃናት አሉ። ያው የእግዚአብሔር ጉዳይ ስለሆነ ምንም ኃጢያት ስለሌለባቸው ትላልቆች ሲሞቱ ትናንሽ ልጆች ይቀርባሉ። እና እነዚህ ሁሉ እንረዳለን። ጎፈንድም ይከፍተናል። ዲያስፖራዎች እኔ ፊት ለፊት ወጥቼ ሌሎችን ፊትለፊት ወጠን የምንናገረው ዛሬ ብቻ አይደለም። እስከ ሀያ ዓመት ብል ጉራ ነው የሚሆነው። ያንን አያውቀውም። የሶሻል ሚዲያ ዘመን ስላልሆነ ያንን የምናውቀው በእስር በስር ቤት ጓዶቻችን ነው። በ16 ዓመቴ ነው የታሰርኩት ባይዘው። ስለዚህ አሁን እንደው አብይ ከመጣኳ ጀምሮ እና ሕወሓትን ለመጣል በምናደርገው ርብርብ አስር ዓመት ውስጥ ያለውን ብታዩት እንኳ እኔ አንድ ቀን በላይ ላይ ቀርቻ አላቅም። ስራዬን በትግሬና በሌሎች ሴራዎች እስከ ማጣት የደረስኩ ደም እየለገስኩ ነው እኔ ባይዘ፣ ከአንድ መቶ ሺህ ፋኖ የተሻልኩ ነው። ምክንያቱም የእኔ ንግግሮች ቦምብ ናቸው። አማራው ቢቀበላቸው ያሸንፍበታል። አሁንም የአማራ ጠላቶችን ኮላፕስ አድርገናቸዋል። ኮላፕስ መረጃቸውን በማውጣት ፋኖ ራሱ ይሄ ሌባው የበግ ሌባ ስለነበር ተበትሯል። ግን እውነተኛ ፋኖ የትም አልሄደም እንደታጠቀም። ባይዘወ ለዘመነ ምናምን እያየን መሸወድ የለብንም። የታጠቀ ሀይል አለ፣ ከነሱ ስር ያለ መሳሪያ የነከሰው ሀይል አለ። የትም አልሄደም፣ መሪ ብቻ ነው እየጠበቀ ያለ። ስለዚህ አሁን እኛ እኛ ደም እየለገስን ልክ እንደፋኖ እንደ ወንድሞቻችን መሬት ላይ ከኔ በላይ ደግሞ የሚሞቱ አማራዎች አሉ።